የምግብ ዘይት የማምረት ቢዝነስ በወር 595 ሺህ ብርና ከዚያ በላይ ተጣራ ትርፍ የሚገኝበት አዋጭ ቢዝነስ። ዘይት በሀገራችን መመረት የሚችል ሁልጊዜም ተፈላጊ የሆነ ምርት ነው። ዘይትን ከተለያዩ የቅባት እህሎች ማለትም ከኑግ፣ ከጥቁር አዝሙድ፣ ካኩሪ አተር፣ ከለውዝ እንዲሁም ከሰሊጥ ዘይትን ማምረት ይቻላል። የዘይት ምርት በዋናነት በሁሉም ቤት ውስጥ የሚፈለግ በመሆኑ አዋጭነቱ የተረጋገጠ ነው። ዘይት ማምረትን ከሌላው ቢዝነስ ለየት የሚያደርገው ተረፈ ምርቱ ለእንስሳት መኖና ለማዳበሪያነት መዋል ነው። በቀን 1800 ሊትር ዘይትን ማምረት ይችላሉ። መነሻ ካፒታሉ 6 ሚሊዮን ብር ሲሆን የዚህ 20 በመቶ ማለትም 1.2 ሚሊዮን ብር ያለው ወደ አዲስ እይታ በመምጣት የተግባርና የቴዎሪ ስልጠና በመውሰድ ቢዝነሱን ዛሬውኑ መጀመር ይችላል። በተጨማሪ ማንኛውንም አይነት ማሽን በአዲስ እይታ በኩል ሲያስመጡ 40 በመቶ ከደንበኛው ቀሪው 60 በመቶ ደግሞ አዲስ እይታ በመሸፈን ማሽኑን አስመጥቶ ያስረክቦታል ለጥሬ እቃ አቅርቦትና ለገበያ ትስስር አያስቡ አዲስ እይታ መፍትሄ አበጅቶለታል ለተጨማሪ መረጃ አድራሻችን ሜክሲኮ ኬኬር ህንፃ ሁለተኛ ፎቅ ቢሮ ቁጥር 227 ላይ 0978 21 አዲስ ጊታ አስር ዓመታትን በስኬት በሁሉም አማራጮች ተጨማሪ መረጃዎችን ማግኘት ይችላሉ። አዲስ ጊታ ቢዝነስ አማካሪ ተቋም